ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች፣ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርብናል ከመረጃዎቻችን መካከልም ለስድስት ዓመታት ያክል በኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ውስጥ ከፍተኛ የሳይበር ደህንነት ባለሙያ ሆኖ ያገለገለው ግለሰብ እጅግ አሳዛኝ በሆነ መልኩ ግድያ እንደተፈጸመበት መረጃዎች ወጥተዋል። ግድያው የተፈጸመውን ግለሰቡ ከቤቱ ከምሽቱ ሁለት ሰዓት ተኩል የፌዴራል ፖሊሶች ያለ ፍርድ ቤት ትዕዛዝ ትፈለጋለ በሚል ይዘውት ወጥተው ከዛ ወደ አፋር ክልል ተወስዶ አፋር ክልል ምርመራና ስቃይ ከደረሰበት በኋላ ወደ አዲስ አበባ ተመልሶ እጅግ አሰቃቂ በሆነ ድርጊት ግድያ እንደተፈጸመበት ነው መረጃዎች የሚያሳዩት። ይህን አሳዛኝ መረጃ በዜናችን በዝርዝር እናስደምጣቸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ ማውጣታቸው አይዘነጋም። በመግለጫውም አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃለመጠይቅ ልእልና ለማረጋገጥ ለማረጋጋት ያለ መሳዩ የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨል በቂም በቀል የታጨቀ ነው ሲል ገልጾታል። ህወሀት በመግለጫውም የጊዜያዊ አስተዳደሩ ፕሬዚዳንት በመሆናቸው ብቻ ያወቁት ምስጢር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል ህወሀት አቶ ጌታቸው ረዳን ወርፏቸዋል። አቶ ጌታቸው ረዳ በበኩላቸው የፕሬዚዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡ ሲሆን የተጠናውን ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅ ወደሚመለከተው የበላይ አካል መረጃውን ልከዋል የሚል ምላሽ ሰጥተዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከአገር ወጥተዋል ሲሉም አቶ ጌታቸው ረዳ ምላሽ ሰጥተዋል። ከትግራይ ክልል በአቶ ጌታቸው ረዳ አማካኝነት ሾልኮ ስለወጣው ምስጢራዊ ሰነድ ዝርዝር መረጃን በዜናችን የምንነግራቸው ይሆናል። ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች እነዚህ ለሰዓቱ የተመረጡ መረጃዎችን ይዘንላችሁ ቀርበናል። ቻናችን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ለስድስት ዓመታት ያክል በኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ውስጥ ከፍተኛ የሳይበር ደህንነት ባለሙያ ሆኖ ያገለገለ ኢሳያስ በላይ የተባለ የጎንደር ተወላጅ እጅግ አሳዛኝ በሆነ መልኩ ግድያ እንደተፈጸመበት መረጃዎች ወጥተዋል። በ2014 ዓ ም የአማራ ክልል ፖሊስ ኮሚሽንና የክልሉ ሰላምና ደህንነት የሚጠቀምበት ወታደራዊ ሬዲዮ የመለያኩ በቀላሉ ተጋላጭ ሆኖ ተገኘ። ይህንን የሬዲዮ ትስስር እንደ አዲስ ማስተሳሰርም ግ ሆነ የወታደራዊ ሬዲዮ ትስስሮች እንዲሁ በቀላሉ የሚከወኑ አይደሉም። በዘርፉ ልምድ ያላቸው ዓለም አቀፍ ተቋማት ተወዳድረው በሚሊዮን የሚቆጠር ዶላር የሚጠይቁበት ስራ ነው። አገርን ለከፍተኛ ውጪ ዳረገ። የሬዲዮ ግንኙነት መረብ እንዲሁ በቀላሉ የይለፍ ቃሉ ተሰብሮ ሚስጥሮች የሚባክኑ ከሆነ ደግሞ ሌላ አገራዊ ደህንነት ስጋት ነው። ይህ ስጋት በ2014 ዓ ምት በአማራ ክልል ፖሊስ ኮሚሽንና የሰላምና ደህንነት የሬዲዮ መገናኛ ላይ በግልጽ ታየ። ችግሩ እንዴት ይቀረፍ? በሚል ኢንሳ መፍትሄ ሲያፈላልግ ኢሳያስ በላይ በተቋም ውስጥ ያገኘውን ዓለም አቀፍ ልምድ በመውሰድ የክልሉን የሬዲዮ አውታር እንደ አዲስ ለማገናጀት ሀሳቡን አቀረበ። ኢንሳ ሰባት አባላት ያሉት የባለሙያዎች ቡድን አዋቅሮ ኢሳያስን የቡድኑ መሪ አድርጎ ወደ አማራ ክልል ሸኘው። ቡድኑን በማስተባበር የአማራ ክልልን ከወረዳ ጀምሮ እስከ ዋናው ቢሮ ድረስ ያለውን የሬዲዮ ትስስር በዘመናዊ መልኩ አቀናጅቶ ለክልሉ መንግስት በሁለት ወራት ጊዜ ውስጥ አስረክቧል። ኢሳያስ ዛሬ በህይወት ባይኖርም የክልሉ ፖሊስ ኮሚሽንና የሰላምና ደህንነት ቢሮ እስከ ወረዳ ድረስ የሚጠቀሙበት ሬዲዮ የመገናኛ መረብ በዚህ ድንቅ ወጣት የተሳሰረ ነው። ኢሳያስ ዘገባ ላይ የአማራ ክልልን የሬዲዮ መገናኛ አውታር አቅናጅቶ ከተመለሰ ከሁለት ወር በኋላ አንድ ቀን ጠዋት አራት ሰዓት ላይ ቢሮ ከመግባት የኢንሳ የውስጥ ደህንነትና ጥበቃ ኃላፊ የኢሳያስን መታወቂያ ቀማው። በኢንሳ ተቋም ውስጥ የውስጥ ደህንነትና የጥበቃ አባል የሰራተኞችን መታወቂያ ቀምቶ ከወሰደ ቢሮ መግባት እየተከለከለ ነው። ኢሳያስ ለምን መታወቂያው እንደተወሰደበት ቢሮ ገብቶ ኃላፊውን መጠየቅ አልቻለም። ከስራ እንዳሰናበቱት ቆጥሮ ሌላ ስራ ማፈላለግ ያዘ። ከወራት በኋላ አማራ ባንክ ተቀጥሮ ለሁለት አመታት ያክል በሙያዊ እየሰራ ባለበት ወቅት ሚያዝያ 23 ቀን 2016 ዓ ም ከምሽቱ ሁለት ሰዓት ተኩል የፌዴራል ፖሊሶች ያለ ፍርድ ቤት ትእዛዝ ትፈልጋለ በሚል ይዘውት ወጡ። በማግስቱ ባለቤቱ ና የቅርብ ቤተሰቦቹ አዲስ አበባን ሲያካልሉ ውለው ማታ አዲስ አበባ ሜክሲኮ በሚገኘው የፌዴራል ፖሊስ የወንጀል ምርመራ ቢሮ አገኙት። በምን ጠርጥረው እንዳሰሩትም እርሱ ማዳ ወቅት ከሁለት ቀን በኋላ ከ14 ተጠርጣሪዎች ጋር ወደ አፋር ክልል ሰመራ ጉዞ ጀመሩ። ሰመራ ከተማ መግቢያው አካባቢ አንድ የግለሰብ ግቢ ውስጥ እንዲገቡ ተደርገው በዕለቱ ከምሽቱ አራት ሰአት እስረኞቹ በየተራ እየተጠሩ በመርማሪዎች ይጠየቃሉ። የኢሳያስ ተራ ድረስ ይላል ከኢሳያስ ጋር አብሮ የነበር ስሙን እንዳይገለጽ የጠየቀ አንድ ወጣት እኔ ይላል ይሄ ወጣት፣ አራት መርማሪዎች በየተራ እየተነሱ እውነቱን ተናገር እያሉ በጥፊና በእርግጫ እየደበደቡ አድክመኛል። በዚያ ላይ እጅግ ይሞቃል። መቆም አቅቶኝ ተዝለፍልፌ ወድቅ ያለው እጅና እግሬን ይዘው በሩ ላይ ጣሉኝ። ኢሳያስን ይዘውት ሲመጡ ይታየኛል። ሊቢያ ውስጥ በአሸባሪዎች እንደታረዱት ወጣቶች ጀርባውን ጨምድደው ወደታች ደፍቀው ይዘውት ገቡ። እጁን ወደኋላ አዝሮ በካቲና ታል ወደ ግድግዳው ፊትን አዙር ሲሉት ይሰማኛል፣ በማለት የሚያስታውሰውን ምልልስ እንዲያስረዳል። ስምህ ማን ነው? ኢሳያስ በላይ። የትን የተወለድከው? ጎንደር። ለምን እንደታሰርክ ታውቃለህ? አላውቅም። ለምንድ ነው የማታውቀው? ሌሎቹ እየደበደቡት አንዱ ይጠይቃል። ለምንድን ነው የማታውቀው? አላውቅም። ከቤት ነው ይዘው የመጡት። ከፋኖች ጋር ምን ነበር ስታወራ የነበረው? ከማንም ጋር አውርቼ አላውቅም። ስልካችሁ እንዳይጠለፍ ምን አድርጉ ነው ስትላቸው የነበረው? አሁንም የእርግጫና የጥፊ ድምጽ ይሰማኛል። ወይ ይናገራል። ቆይ አስገልጋይ ሆኖ ተከሰተ። በህይወት መኖር ከፈለክ ተናገር፣ ካልሆነ አስክሬንን እዚህ ነው በእሳት የምናቃጥለው። የሱ ድምጽ አይሰማኝም። ልጆች አሉ አይደል ተናገር እንጂ እንዲናገር ተንጫጩበት። የእሱ ድምጽ አሁን ማይሰማ አንዱ በምን እንደምታው ባላውቅም ኢሳያስ ያቃስተ ሲወድቅ ተሰማኝ። ከወደቀበት በእግራቸው ሲደበድቡት፣ አንደኛው አሁን ይናገራል ተውት ብሎ አስቆማቸው። ኢሳያስ መሬት ላይ እንደተኛ ያቃስት ነበር። ለፋኑ ስልካቸው እንዳይጠለፍ ምን አድርጉ ብለህ እንደተናገርክ ካላወጣ አስክሬንን ለጅብ ነው የምንሰጠው። ልጆችን ድጋሚ አታያቸውም። ሁለቱ መርማሪዎች በተደጋጋሚ ይነግሩታል። ሁለቱ መርማሪዎች የክፍሉን ሙቀት መቋቋም ያቃታቸው ይመስላል ሲወጡ እኔ መኖሬንም ረስተው ይሄን ነው በደንብ ጠይቁት ያለው ኮማንደር ሲል ሰማውት ይላል። ሚስጥሩን ያጋለጠው ግለሰብ ማን ነበር? ስሙ? ሲል አንደኛው ጠየቀ። ኢሳያስ አለው ሌላኛው። አንደኛው መርማሪ የእስረኞቹን ክፍል ከፍቶ ሁለት እስረኞችን ይዞ መጣ። ይዛችሁት ክቡ ብሎ አንጠልጥሎ ክፍሌ ውስጥ አስገቡኝ። ኢሳያስ በላይ ምርመራ ክፍል ውስጥ አድሮ ጠዋት እንደ ጨርቅ ሰውነቱ ልሞ በእስረኞች ተደግፎ መጣ። ሙቀቱ እሳ ነው የሚሰጠን ውሃ በቀን ግማሽ ሊትር ከአንድ ዳቦ ጋር ነው። ሁላችንም ተዳከምን። ወደ መጨረሻው ቀን ኢሳያስና እኔን በመኪና ራቅ ያለ ቦታ ይዘውን ሄዱ። እልም ያለ በረሃ ነው። ከመኪና ሰወርደው ሁለት እጅን እግራችንን በካቴን አስረው፣ እዚህ በረሃ ላይ ጅብ ነው የሚበላችሁ፣ ማንም አይደርስላችሁም፣ እውነቱን ብትነግሩን ይሻላል ሲል አንዱ መርማሪ ጠየቀን። እኔ ከማንም ጋር ተገናኝቼ እንደማላውቅ ነገር ኢሳያስ ደካክሞ ስለነበር የሚለው አይሰማም። እኔን መልሰው መኪናው ላይ አንስተው ጫኑኝ። ኢሳያስን ትተነው ነው ሄድን። የተወሰነ ርቀት ከተጓዝን በኋላ እኔንም አውርደው ጥለውኝ ሄዱ። ሁለት እግሮቼና ሁለት እጆቼ በካቴና የታሰሩ በመሆናቸው በፍጹም መንቀሳቀስ አልችልም። ለመገላበጥ አያመችም እንጂ ከምርመራ ግቢው የተሻለ አየር አገኘው፣ ነፃነትም ተሰማኝ። ነገር ግን አውሬ ቢተናኮለኝ መከላከል እንደማልችል ሳስብ ደግሞ ስጋት ገባኝ። በግምት ከሌሊቱ 11 ሰዓት አካባቢ ሲሆን የመኪና ድምጽ ቀሰኝ አንድ በማስክ እስከ አፍንጫው ድረስ የተሸፈነ መርማሪ ጋቢና ውስጥ ብቅ ብሎ በተኛበት ቁልቁል እየተመለከተ ጅባል በላሞ ሲል አብሮት ያለው ሹፌር ሳቀ። ሁለት ፈርጠም ፈርጠም ያሉ ፖሊሶች አንስተው ማታ ከጣለችን ሽፍን ወታደራዊ ተሽከርካሪ ውስጥ ጣሉኝ። ትንሽ ከተጓዝም በኋላ ኢሳያስን አገኘ ነው ይህም ሰው ያለ የዚህ አገር ጅም ምነካው በአፉ እንድናጎርሰው ፈልጎ ነው ሲል ሰማውት ለጋግመው ወደ ምርመራ ካምፕ መለሱን። ከቀኑ አስር ሰዓት ሲሆን መርማሪዎቹ ኢሳያስን ጠርተውታል። እስረኛው ስለተዳክምና አቅም ስላ እንደ በፊቱ አንዱ አንዱን ደግፎ መሄድ አልቻልም። ራሳቸው ፖሊሶች ሰቅስቀው አንስተው ይወስዱናል። ኢሳያስንም እንደዚሁ አድርገው ወደ ምርመራ ክፍል አስገቡት። ምርመራ ክፍል አስር ሰዓት ገብቶ አስራ ሁለት ሰዓት ላይ ይዘው ተወጡ። እሱ ከምርመራ ክፍል ሲወጣ እኛ ለሽንት ወጥተን ተገናኘን። ሆዶ አካባቢ ደም በደም ሆኗል። ከላዩ ላይ ውሃ የተደፋበት ይመስለኛል። ልብሱ ሁሉ በስብሷል። እስከ ሱሪው ድረስ በደም ተነክሯል። ደምና ውሃ ከሰውነቱ ይወርዳል። ፖሊሶቹ በር ላይ ስለጣሉት ዝልፍልፍ ብሎተኛ ጠጋ ብሎ ሳየው ሆዱ ተቀዶ የውስጥ ክፍል ይታያል። ጠጋ ብዬ በእሱ በኩል አለፍ ያልኩ መራመድ አቃተኝ ኢሳያስ አልኩት አልመለሰልኝም የሚደበድቡን በተቆረጠ የፌሮ ብረት ነው ብረቱ ጫፉ ላይ ሲቆረጥ ትንሽ ሰየፍ ያለ በመሆኑ እሱ ሁላችንንም ብዙ ቦታ እየቆረጠን ደም ፈሶናል ብዙ ደም ስለፈሰሰን ሰውነታችን ገርጥቷል ኢሳያስን የሚያገኘው ይሄው ብረት ነው ብረቱ ጫፉ ላይ ስለት እንዳለው ስለሚያውቁ የሚመቱን በስለቱ በኩል ነው በኋላ መርማሪዎቹ ከምርመራ ክፍል ወጥተው ወደ ህክምና ልንወስደው ነው ገንዘብ አዋጡልን ከቤታችን ስንያዝ ኪሳችን ውስጥ የነበረችውን በሙሉ አሰባስበን ሰጠን ይዘው ወጡ ማግስቱኛ ወደ አዲስ አበባ ይዘውን ተመለሱ ሲል የደረሰባቸውን ግፍ ተናግረዋል ሲል መሰረት ሚዲያ ዘግቧል መርማሪዎቹ የኢሳያስን አስከሬን ለቤተሰቦቹ ሲያስረክቡም ለማንም ቢሆን ታስሮ እንደነበር እንዳትናገሩ ብለው የዛሬ አመት ግንቦት ሰባት ቀን አስከሬኑን አስረክቧቸው ኢሳያስ በላይ የሁለት ልጆች አባትና ባለትዳር እንደነበርም መሰረት ሚዲያ ጨምሮ ዘግቧል ወደ ሁለተኛው መረጃችን ስናል ሾልኮ የወጣው ምስጢራዊ የህወሀት ሰነድ አነጋጋሪ ሆኗል የትግራይ ክልል ጊዜያዊ አት የአስተዳደር ፕሬዚዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥተዋል። በመግለጫቸው አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃል መጠይቅ የህግ ልዕልና ለማረጋገጥ ያለ መሳዩ የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳይ ሲሆኑ ሰንብተዋል ያሉት ጽህፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደሎ ተግባር ነው ብሏል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገ ወጥ ሰው ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነትን ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲልም ይከሳል። ይህ ኃላፊነት የጎደሎ ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውን አካላትና ቤተሰብ ሰቦቻቸው ጭምር ለአደጋ የሚያጋልጥ የነውር ነውር ነው ሲል በምሬት ወቅሷል። የጊዜያዊ አስተዳደሩ ፕሬዚዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳ እወርፏቸዋል። የፕሬዚዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናውን ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁም ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። ሰው መሸጥ ወይም ስሌብ ትሬዲንግ ኢን ሞደርን ፓርላንስ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዚዳንት ጽህፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈ የህግ ሌልና እንዲረጋገጥ ያለም ነው ሲሉም አብራርተዋል። ሚኒስትሩ አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁምም ብለዋል። ከሰሞኑም አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ይገኛሉ። ሚስጥራዊ ሰነዱ የህገ ወጥ የሰዎች ዝውውር በብዛት ኤርትራውያን በህገ ወጥ መንገድ ማዘዋወር የሚመለከት ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ ስልሳ ዘጠኝ ገጾች አሉት። በሰነዱም በጥናት የተለዩ የወንጀር ተግባራት ተዘርዝረዋል። ከእነዚህም መካከል ስልጣንን ያለ አግባብ መጠቀም፣ በወንጀል የተገኘን ገንዘብ ህጋዊ አስመስሉ መያዝና ማዘዋወር፣ ሰው ማፈንና መሰወር፣ በህገ ወጥ መንገድ ሰዎችን ከአገር ወደ አገር ማዘዋወር የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነትን ባልተገባ መንገድ መጠቀም እንዲሁም ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊት አመራር ያሉና የነበሩ የጄኔራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋውሩ ኤርትራውያን ስም፣ የተዘዋውሩበት ቦታና ቀን፣ ያረፉባቸው ሆቴሎች፣ እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያድርጉባቸው የባንክ የሂሳብ ቁጥሮች ሰፍረዋል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካትት እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱ ከፍተኛ መኮንኖች አንዱ የሆኑት ተወልደ ገበረ ትንሳኤ ወይም እምብብ በቅርቡ ከሀገር መውጣታቸውን ሚኒስትሩ አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር በነብራቸው ቆይታም ጠቅሰዋል።